አይደለችም። እሷን የሚነካ ሰው ዝም አንልም ብላችሁ ብዙ ኮሜንቶች ጽፋችሁልናል፣ ደውላችሁልናል። በጣም ነው የማመሰግነው። ኑሩልኝ፣ ክበሩልኝ፣ በልጆቻችሁ ሳቁ። ከይር ከይሩ ነው ለእናንተ የምመኘው። ጥሩን ነገር ይስጣችሁ። በእውነት እኔ ያለፍኩበትን መከራ ከሆነ ለኔ ህይወቴ ነው ኑሮዬ ነው ጌታ መርጦልኝ ነው ደስተኛ። እኔ ግን ይሄ መከራ ከሆነ እንደዛ አይነት መከራን እናንተ እንድታዩብኝም እንድትሰሙብኝም አልፈልግም። በጣም ነው የማመሰግናችሁ የልጅቱ ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው አቅም። ሰላም አሌይኩም ራህመቱላሂ ወበረካቱ። ውድ የዩቱብ ተከታታዮቼ እንዴት ናችሁልኝ? ሰላም ናችሁ? ሆይ ሰላማችሁ ብዝዝት ይበልልኝ። ዛሬ የመጣሁት እናንተን ላመሰግን ነው። አህላም ጋር መጥቼ አህላሜ ተሰደበችብኝ ከፍቶኛል ብዬ ባልኩት ምክንያት አህላም ያንቺ አይደለችም የእኛ ነች ብላችሁ ስልክ እየደወላችሁ በዋትሳፕ በቲክቶክ በፌስቡክ ላይ ላሀይነላ ላበረታታችሁኝ እህቶቼ ወንድሞቼ፣ በጣም ነው የማመሰግነው። ወላ ቃላት የለኝም በጣም ከፍቶኝ ነበረ፣ ግን ሞራሌን አልነካውም። ለምን ለማንም ሰው ሞራሌን አሳልፌ አልሰጥም። ሁሉ ነገሬ የዚች የልጅ ስለሆነ የሀሉሚዬ ስለሆነ ለማንም ቶሎ ብዬ አልበገርም። ብዙ ችግርን ብዙ መከራን አሳልፌ በማይረባ ሰው ራሴን እንደማልጎዳ ለራሴ ቃል ገብቻለሁኝ ማለት ነው። ስለዚህ ዛሬ የመጣ ነው እኔና ሀሉሚ በጣም እናመሰግናለን። አይዞ ላላችሁን፣ ላበረታታችሁን፣ ስልክ ለደወላችሁልን በጣም በጣም ይቅርታ። ዋትሳፕ ላይ መመለስ ያልቻልኩት በጣም ይቅርታ፣ ስልክ ስላላነሳሁላችሁ ወላሂ፣ ስልኬ አበደን አበደን። ስራ ራሱ መስራት እስከማልችል ድረስ ነበረ የሆነው። በጣም ደስ ብሎኛል። አለንልሽ፣ አለንላት ስላላችሁት የኔን ነገር ተውት እኔ ተውት ግን አህላም የኛ ነች፣ ያንቺ አይደለችም። እሷን የሚነካ ሰው ዝም አንልም ብላችሁ ብዙ ኮሜንቶች ጽፋችሁልናል፣ ደውላችሁልናል። በጣም ነው የማመሰግነው። ኑሩልኝ፣ ክበሩልኝ፣ በልጆቻችሁ ሳቁ። ከይር ከይሩ ነው ለእናንተ የምመኘው። ጥሩን ነገር ይስጣችሁ። በእውነት እኔ ያለፍኩበትን መከራ ከሆነ ለእኔ ሕይወቴ ነው፣ ኑሮዬ ነው፣ ጌታ መርጦልኝ ነው ደስተኛ ነኝ። ግን ይሄ መከራ ከሆነ እንደዛ አይነት መከራን እናንተ እንድታውብኝም እንድትሰሙብኝም አልፈልግም። በጣም ነው የማመሰግናችሁ። የልጅቱ ቤተሰብ አላውቅም ወይም የልጁ ቤተሰቦች እህትና ወንድም ደውለውልን ነበረ እሱ እስር ቤት ነው ያለው። አህላም እየተናደደች ነው። እሱ እስር ቤት ነው ያለው። ይሄ ነገር እሱ ሊያደርገው ይችላል ብለን አንገምትም ምናምን አሉኝ። የተጻፈልኝን ቴክስ ላኩላቸው። እሷ የተናገረችውን ድምፅ ላኩላቸው። ከዛ ግን በጣም ነው የደነገጡት። በእውነት የልጁ እህትና ወንድም ነን ብለው ያሉት በጣም ነው የደነገጡትና ይቅርታ የጠየቁት ማለት ነው። ስለዚህ ድምፅ እንዳያስቸግር በወጣ የተሻለ ነው ብዬ ነው። ስለዚህ እንደውም የልጁ ወንድም ምንድነው ያለኝ፣ ብር ከሆነ የምትፈልጊው እቃ ገዝተው እሺ፣ አልወሰዱ እንትን በቃው ጉዳይ ከሆነ እኛ ምንም ችግር የለምን ብሩን ላስገባ ሁሉ እስከ ማለት ደረጃ ነበረ ልጅ ወንድሞ የደረሰው። ኖ ይሄ የብር ጉዳይ አይደለም፣ ይሄ የክብር ጉዳይ ነው። ሚስቱ ነች እቃ የጠለበችው። እሱ እስር ቤት ከሆነ እንግዲህ አላህ ያሳያችሁ፣ በአንድ መስመር ነው የሚጠቀሙት። እሷ ትሰራለች፣ ኔት ትሞላለች፣ እሱ እስር ቤቱ ኖ ነው መልእክት የሚያስተላልፈው፣ ያንን ሁሉ ስድብ የሚሳደበው እና እኔ እቃ እኮ ተመላሽ ነው የሆነልኝ ምንም ችግር የለም። ግን መቻል ያቃተኝ ስድቡ። ከዛ እንደገና ደግሞ ባልሽ እንደዚህ ብሎ ሰደበኝ ብዬ ስላት ምን ችግር አለው ብላ እኔን እንደገና መስደብ፣ ባሏ አንተው እንደማለት እኔን እንደገና መስደብ፣ ከዛ አምስት ቪዲዮ መስራት፣ በእኔ ላይ እየለጠፈች አንተ ሌባ፣ አንተ ሌባ በሚል አይነት እንትን በእኔ ላይ ቪዲዮ መስራት፣ በልጄ ላይ መስራት ከዛ ደግሞ የበለጠ እይታ እንድታገኝ ራሱ አህመድ ወሎ እኔ ዩቱብ ላይ ኢንተርቪው ያደረገኝ እዛ ሂዳ ኮሜንት ሁሉ መጻፍ። አህመድ ወሎ መጥቶ እኔን እስከሚያናግረኝ ድረስ ምንድን ነው የለጠፍሹ ብሎ ማለት ነው። እና በጣም ሰራሀተን በጣም በጣም ጥሩ ልጅ አልነበረችም። እና እነሱም መስክረውልኛል እና እሱ እስር ቤት ሁኖ ነው ቴክስት የሚጽፈው። እንደዛ እኔ በጣም ነው ግርም ያለኝ። እና እስር ቤት ሁኖ የሰው ልጅ እነሱ እራበን እያሉ ጠማን እያሉ ሀገራችን መግባት እንፈልጋለን እያሉ እሱ እዛ ስልኩ ላይ ኔት ኑሮት መሻላ፣ እንደዛ አይነት ከባድ ከባድ ነገር መጽፉ በጣም ነው የገረመኝ። እሱ እስር ቤት ነው ምን አባሻ አድርግሽ አንቻሮጊት ፈልገሽ ሁኖ ምናምን ስትለኝ አላመንኳትም ነበር እስር ቤት መሆኑን፣ አላመንኳትም ነበር። ግን ወንድሙ ቤተሰብን ና ያገር ልጆች ናቸው ብለው ያሉ ሲነግሩኝ እስር ቤት ሆኖ እንደዚህም ደግሞ በሴት ብር እየተዝናኑ የሚኖሩ ወንዶች እንዳሉ፣ አደብ የሌላቸው ወንዶች እንዳሉ ነው ያመንኩት ማለት ነው። ዙሮ ዙሮ እቺ ልጅ አህላም የእኔ ልጅ አይደለችም። አህላም የእናንተ ልጅ ነች። አህላም የህዝብ ልጅ ነች። እንደዛ አይነት ልጆች በሚያጋጥሟችሁ ሰዓት በችለታ አትለፉት። በመንገድም ሊሆን ይችላል፣ በሆስፒታል ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል፣ በጉርብትና፣ በተለይ በጉርብትና እንደዛ አይነት ልጆች ካጋጠሟችሁ ነገሮችን ቀለል አድርጋችሁ አይታችሁ የምትፈልጉትን ነገር መናገር መወርወር፣ ምናምን ጥንቃቄ ያስፈልጋል። እኔ እች ልጅ ጥሬላታለሁ ብዙ ነገር አድርጌላታለሁ። ብዙ ነገርን አጥቸላታለሁ ሆኜ እናትነቴን በስነ ስርዓት እየተወጣሁ ነው ለልጄ ብዬ የማምን ሴት ነኝ። ማንም አያሳቅቀኝም። ግን ልቀይራት ብዬ ብል ወደ ወደ የት እቀይራታለሁ? ትቀይር ትለወጥ ብዬ ብል አላህ ሱብሓነሁ ወተዓላ ካልቀየራት እኔ በምን አቅሜና በምን ችሎታዬ እችልጅ እቀይራታለሁ? ግን እስኪ አንድ ነገር ልጠይቃችሁ፣ እናቶች፣ እህቶች፣ ደጋግ ወንድሞች፣ አባቶች ይሄ ቪዲዮ ለደረሳችሁ፣ እስኪ አንድ ነገር ልጠይቃችሁ ለእናንተ ነው እና መልሱን እስኪ በኮሜንት ላይ አህላም ብትቀየር ወደኛ ብትሆን ምን አይነት ሊትሆን ይመስላችኋል? አሁን በዝ ባለንበት ጊዜ አሁን በዝ በከፋ በተጨመላለቀ ጊዜ እህት እህቱን ወንድም ወንድሙን እናት ልጁን ልጅ እናቱን በዘር በሃይማኖት የሚበዳደልበት ዘመን ይች ልጅ እኮ ከብዙ ሙሲባ የተጠበቀች እኮ ልጅ ነች። አላህ ስብሓን ተዓላ የመረጣት ለበጎ ነው። ለበጎ ነው። ከዘረኝነት ሲጠብቃት ነው። ለበጎ ነው። ይሄን የምናየው ሙሲባ እንዳታይ እንዳትሰማ እንዳትረዳ ያደረጋት ለበጎ ነው። አሁን እቺ ልጅ 16 ዓመቷ። የ16 ዓመት ሴቶች ልጆች አዲስ አበባ ምን እየሰሩ ነው? እዛህ ያለንበት በየአረብ ቤቱ የምትሰሩ እህቶቼ የ16 ዓመት ልጆች ቤተሰቦቻቸው ደስተኞች ናቸው በእነዚህ በልጆቻቸው? እስኪ ንገሩኝ እናንተ ወደ የት ትቀየር? እንደው ትቀየር ብለን ብንል በእጃችን ቢሆን ኑሮ የቱ ነው ጥሩ? እስኪ ንገሩኝ፣ የቱ ነው ጥሩ? እኔ በጣም ብዙ ነገር አያለሁ፣ በጣም ብዙ ነገር እከታተላለሁኝ፣ አነባለሁ። ይህ አይኔ የጠቆረው ወይም የተንሸዋረረው ወይም ጠንጋራ ብላችሁ የምትሉኝ በልጄ ጉዳይ ብቻ አልቅሼበት እንዳይመስላችሁ፣ በሰዎችም ጉዳይ አለቅስበታለሁ፣ በማየው በምሰማው። እኔ ማን ነው በጥሩ ሁኔታ ልጆቻቸውን እያሳደጉ ያሉት ብዬ ሳስብ፣ ወላሂ ብዙ ፈተና አለ። እስኪ ንገሩኝ አህላም ኢትዮጵያ ብትሆን ኑሮ እኔ ዝም ብሆን ኑሮ ስንት እናት ናችሁ ልጆቻችሁን አረብ ሀገር ኢትዮጵያ ልካችሁ ለቤተሰብ የምታስቡ የምትጨነቁ። የማይጨነቅ እናት የለም። የሶስት ዓመት የስምንት ወር የዓመት የሰባት ዓመት ህፃን ሴቶች ልጆች በአሰቃቂ ሁኔታ እየተደፈሩ የሚያድጉበት አገር ነው ያለን። እች ልጅን ወደ የት ልቀይራት? ስጦታዬን ወደ የት ልቀይራት? አላህ ስብሃን ታላ እኮ አስተካክሎና መርጦ የሰጠኝ ልጄ ናት። ወላሂ እውነቴን እኮ ነው። እች ልጅ መድኒት የላትም እንጂ ካላህ አይጠፋ መድኒት፣ ካላህ አይጠፋ መድኒትን የተስፋ አልቆርጥም ግን እንደ ዶክተሮች አባባል መድኃኒት የለውም እንጂ መድኃኒት ቢኖረው ከየት ወደ የት እየመጣች ይመስላችኋል? በጣም ንጹህ እኮነች። በጣም የዋህ እኮነች። ክፋት እኳ አታውቅም። ዘረኛ እኳ አታውቅም። ጥላቻ እኳ አታውቅም። ገብቷችኋል? ዝም ብዬ ዝም ብዬ ሳስባት አህላም ከከፋች፣ ለእኔ ነው የምትከፋው። ከመታች፣ እኔን ነው የምትመታው። ገብቷችኋል? ከጎዳች፣ እኔን ነው የምትጎዳው አንዳንድ ልጆች ቤት ሲመጡ እንደዚህ ለዚያራ ምናምን የሆነ ነገር ካልተመቻቸው ሊረገጡ ይችሉ ይሆናል አሉ። ውሸት ምን ያረጋል? ሀቅ ሀቁን እናውራ ብለን ካልን ጎረቤቴ ችላ ስድስት ዓመት የተቀመጠች አለች አንድ ቀን እንኳ ያሁማራ ብላ ጠርታት ማታቅ። ግብታችኋል ይሄንን የዋህ ልቧን ምን ላርገው? ወደ የት ልቀይረው? አላህ የመረጣትን አላህ ለእሷ የሆነውን ነገር ሰጥቷታል። እና እኔን ከእሷ ደግነትን ከእሷ ጥሩነትን ከልጄ እየተማርኩ ነው። ገብቷችኋል። ተንኮል ስትሰራ ሸር ስትሰራ አላይም። ከእሷ ነው እኔ የምማረው፣ ከእሷ ነው። ስለዚህ አዚዛ በልጇ ትሳቀቃለች ብላችሁ ወብራ ወብራ ለምትሉ ሴቶች አላህ ሂዳ ይስጣችሁ። ሌሎቻችሁ እህቶች ወንድሞቼ ግን ባገኛችሁኝ አጋጣሚ አይዞሽ በርቺ ብላችሁ ለምትሉኝ ብርታቱንም ችሎቱንም ኃይሉንም እርዝቁንም እናንተ የምትመኙትን ነገር ሁሉ በሙሉ አላህ ስብሃነሁ ወተዓላ ያረብ ይስጥልኝ ወላሂ ይስጥልኝ። በጣም መልካም መልካም እህቶች አላችሁ። ደውላችሁ ስቅስቅ ብላችሁ ያለቀሳችሁ፣ እነዚህ ሰዎች በራሳቸው ጉዳይ ነው ደውለው የሚያለቅሱት። ምኑ ነው ነው ብዬ ስል ማናት የሰደበቻት እየዬ ማናት አህላምን ማናት የሰደበች ብለው ሴት ወንዶች ደውለው በጣም አዝ ነው። አይዞሽ፣ እኛ ከጎንሽ ነን ብላችሁ ላላችሁ ወላሂ የውስጤን አላህ ነው የሚያውቀው። በጣም ነው የማመሰግነው። በጣም አመሰግናለሁ። በልጆቻችሁ ሳቁ፣ በልጆቻችሁ ተደሰቱ። ልጅ የሌላችሁም ልጅ ይስጣችሁ። እኔ ይሄን ቪዲዮ የምቀርጸው ጠዋት ዘጠኝ ሰዓት ነው። ገና አልተኛሁም፣ ሹሩቅን ሰግጄ ነው። እንደው አዱንያችሁንም አኬራችሁንም ሹሩቅ አላህ ያደርግላችሁ። በጣም ነው የማመሰግነው። ከዚህ በላይ ወሬ ያላብዛባችሁ። በመንገድ ካገኛችሁ በየትም ቦታ እንደዚህ አይነት ልጆች ካገኛችሁ ፕሊስ፣ ካስተያየት ይጀምራል፣ ካስተያየት ነዘር፣ ካስተያየት ይፈልጋል። ምን ጉድ ናት ምንድናት? እውይ ብልግና ነው። እነዚህ ልጆች ባለጌዎች አይደሉም። የራሳቸው መስመር የራሳቸው የኑሮ ዘይባ ያላቸው ልጆች ስለሆኑ እንጂ ቤተሰብ ሳይቆጣጠራቸው ሳይመክራቸው ሳያለብሳቸው ቀርቶ አይደለም። እኔ አሁን ልጄ ፀጉሯ ለአራት ነው። ሁልጊዜ የምትሰራው ይሄ የአራት የፀጉር አሰራር ደንቡ ምንድነው? የትምህርት ቤት ነው። እሷ ገና ህፃን ልጅ ነች። በቃ የትምህርት ቤት ስታይሏ ነው ያዘችው። በስንት ጉድ ነው ስንወጣ፣ ብቻ ልንወጣ ስለሆነ በስንት ጉድ ከቻልኩ ከአንዱ በቃ ታግዬ ከቀየርኩላት እንጂ ከራሷ ሲስተም መውጣት አትችልም። በቃ አላህ እንደዚህ ነው የፈጠራቸው። ለምን ለምንድነው የፀጉሯን ስሬት ማትቀይሪለት? ለምንድነው የፀጉሯን ስሬት ማትቀይሪለት? ስታውኝ እንዲህ ስታውኝ እኔ የልጅን ፀጉር መቀየር የሚጠፋኝ ይመስላችኋል? ይሄን ያክል እርጅና የማርጉ ቤትነት የበሉኝ ምንም ብትሉኝ ለዛ አላበቃኝም። እንኳን አሁን ሶሻል ሚዲያ እንዴት እንደምንፈሽን እንዴት ምን እንደምናደርግ እኛ ሀገራችን መቸኮ ተኩለን እናቃለን። እዛ ሀገር ፉል አይተን ተማርን እንጂ እና ብዙ ነገር ትወዛገባላችሁ። እነሱ የራሳቸው መንገድ ስላለ ነው እንጂ ፀጉሩንም ምንንም ሁሉንም ነገር እነሱ እኮ ያውቃሉ። እኔ አሁን ልጅ ታውቃለች፣ ግን እሷ የምትፈልገውን መንገድ መርጣለች። ስለዚህ እኔ በምችለው እሷን እየተከተልኩ ነው የምኖረው። ሰውን እየተከተልኩ አልኖረም የምኖረው እና የምኖረው ደግሞ አላህ ምዝች ምድር ላይ የሚያኖረኝ ለዝች ለልጅ ተብሎ ስለሆነ እንደ አይነት ልጆች በሚያጋጥሟቸው ሰዓቶች፣ ፕሊስ ከአነጋገርም ይሁን ከአስተያየትም ይሁን ኮሜንትም ስትኮምቱ ጥንቃቄ አድርጉ። አበዛሁባችሁ የሆነች ሰብለ የምትባል ልጅ ነበረች፣ ወንድም የቤት የምትኖርና አየቻትና፣ እና ወይኔች ቆንጆ ልጅች የምታምር ልጅ ምናምን እንደ አዚዛ አለች። እንደ ምን ሀጢያት ሰርተሽ ነው ልጅ እንደዚህ አድርጎ የሰጠሽ አለች። ግን አልተቀየምኳትም። ልጅቱ ተንኮል አስባ አይደለም ክፋት አስባ አይደለም ያንን ነገር የተናገረችው ከእውቀት እጥረት ነው። ስለዚህ ሳቅ ብዬ አይ፣ ዶንት ኖ አልኳት፣ አላቅም ምን ኃጢያት ሰርቼ እኔ በሰራሁት ኃጢያት ልጅን እንደዚህ ያደርጋታል ብዬ አልገምትም፣ ግን አላቅም ሰው ሆኖ እማይሳሳት የለም ብዬ አለብኩት እና በሆነ ወቅት ግን እንደዚህ በወሬ በወሬ ቁጭ ብለን ስንበላ አስረድኋት ስለ ኦቲዝም እና እሷም የተናገረችው ትዝ ብሏት፣ ውይ አዚዛዬ ቀልብሽን ሰበርኩት ምናምን ምናምን ብላ እንደገና ሶሪ አለችኝ እና የእኔ እህቶች፣ የኔ ወንድሞቼ፣ የኔ አበርች በእውነት በጣም ነው ያበረታታችሁኝ እና በጣም ነው ማመሰግነው። ጀዛኩሙ ላሁ ኸይራን። ሰላም ዋሉልኝ።